ጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና አወጃችን እንሆ ጀምሯል። አዳዲስና ኦታዊ ዜና ማስደመጥ ጀምረናል። በቅድሚያ አርዕስተ ዜናዎችን እነግራችኋለን። አብራችሁን ቆዩ። ኢትዮጵያና የኤርትራ ጉዳይ ወደ ግጭት እንዳያመራ እየተሰጋ ነው። አንዱ የሌላውን ቡድን በመደገፍ የከረሙት የሁለቱ ሀገራት መንግስታት ወደ ለየለት ጦርነት የሚገቡበት የጦርነት ጉሰማ እየተሰሙ ነው። እነዚህም በዝርዝር የምንመለስባቸው ይሆናል። ኢትዮጵያ የኦጋዴን የተፈጥሮ ጋዝን ወደ ውጭ የመላክ እቅድ በገንዘብ እጥረት ምክንያት ተሰረዘ። ይህም በምን ጉዳይ ነው የሚለውንም በዝርዝር የምንመለስበት ይሆናል። የኦብነግ ሊቀመንበር አብዱረህማን ማህዲን ከስልጣናቸው ተነሱ። በምን ጉዳይ የሚለውንም በዝርዝር አብረን የምንመለከተው ይሆናል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ያለ ፍቃድ ከትግራይ ክልል ውጭ ያሉ አመራሮች የደመወዝና የጥቅማ ጥቅም ክፍያ እንዲታገዱ ትዕዛዝ አስተላልፈዋል። ጉዳይ እነማንን ሲያካትታል፣ የእነማንስ ይታገዳል የሚለውንም በሰፊ የዜና ትንታኔያችን የምንመለከተው ይሆናል። ትራምፕ ቲክቶክን ለመግዛት የሀብታም ሰዎች ቡድን አለይ ሲሉ ተደመጡ። እነማን ናቸው የሚለውንም በዝርዝር ምና ይሆናል። እነዚህን የመሳሰሉ አርዕስተ ዜናዎች ይዘን ቀርበናል። አሁን ወደ ዝርዝር ጉዳዮች እንገባለን። አብራችሁን ቆዩ። የኢትዮጵያና የኤርትራ ጉዳይ ወደ ግጭት እንዳያመራ እየተሰጋ ነው። አንዱን የሌላውን ቡድን በመደገፍ የከረሙት የሁለቱ ሀገራት መንግስታት ወደ ለየለት ጦርነት የሚገቡበት የጦር ንጉሥ ሰማይ እየተሰሙ ነው። ሰሞኑን የውጭ ጉዳይ ሚኒስቴር ኤርትራ ለአይን እየጣሰች መሆኑን ጠቅሶ ያወጣው መግለጫ መረር በማለት የሚጠቁሙት ይህ አይነት የከፋ ሁኔታ ነው ተብሏል። ኢራንና እስራኤል በቀጠና የሚጋፏቸው ኃይል በማስታጠቅ ወደ ኋላ የማይሉ መሆኑን በኢትዮጵያና በኤርትራ መካከል የሚታየውን እልህና ጦርነት መፈላለግ የከፋ አደጋ የሚያስከትል ያደርገዋል ላይ ጦርነት ያሳየው ዋና ዋና የተቋም መሪዎች መግደልና ወሳኝ ተቋማት ማውደም የአብይና የኢሳያ መንግስታት በህዋጋ የነበረው ጦርነት የድሮን ጥቅም አብሮ አሳይቷል። ኢራንና እስራኤል ጦርነት ወጥ ሚና የነበረው ድሮን በኢትዮጵያና ኤርትራ ቀጣይ ግጭት ዋና መሳሪያ ሊሆን ይችላል። ከህዋጋ በነበረው ጦርነት ኢትዮጵያ ከተጠቀመችባቸው ድሮኖች መካከል የኢራንም የሚጠቀሱ ሲሆኑ ለሂዝቦላና ሁቲ ቡድኖች ከድሮን ባለፈ ሚሳኤል ብታስታጥቅ የነበረችው ኢራን በመንግስት ደረጃ የኢራን መንግስት ልታስታጥቅ እና ግጭት የከፋ እንደሚሆን ሚና ልትጫወት ትችላለች። የኢትዮጵያ መንግስት በባህር በር ጉዳይ እርግጠኛ ሆኖ የተናገረ የሚገኘው ቃል የገቡ አገራት እንዳሉ በመጥቀስም ጭምር ነው። ይህን አለምን ልብ ቀጥ ሊያደርግ ደርሶ የነበረው ጦርነት አካል የሆኑት ሀገራት ከኋላ የሚደግፉት የኢትዮጵያና ኤርትራም ጦር የከፋ አደጋ ሊያመጣ ይችላል። በሌላ በኩል መረሳት የሌለበት የእስራኤልና ኢራን ጦርነት የሚሳኤልም ሆነ በአየር መቀጣቀጥ ቀላል ያስመሰለ መሆኑ ነው። ሁለቱ ሀገራት ጦርነት ሁነትና የተረጋጋ የሚመስል የነበረው የዓለም ሁኔታ ያናጋ ነው። ከሩሲያና ዩክሬን ጦርነት ጋር ሲዳምር ከተሞች ሆነ ተቋማት በሚሳኤል ማፈራረስ ማውደም እንደ ተራ ጉዳይ እያሳየ ሆኗል። ጽጋ በአባይ ውሃ የምትጨቃጨቀው ኢትዮጵያም ሆነች ከኢትዮጵያ ጋር ውሃ በቀጠነጠብ ውስጥ ያለች ሰዎች ኤርትራ ጋር ሚሳኤልና ሌላም ጦርነት ሊያለማምድ ይችላል። የዓለም መሪዎች የእስራኤልና ኢራንን መቀጣቀጥ ቁጭ ብለው ሲያዩ የሚመጣላቸው እነሱ እድል ቢያገኙ ሊመቱ የሚችሉ ሀገራት ናቸው። የግብፅና ኤርትራ እንዲሁም ኢትዮጵያ መሪዎች የአስራ ሁለት ቀኑ ጦርነት ስሌት ሊከተሉ የሚችሉ ናቸው። በቀጠናው ይህ አይነት ተነስቶ መደባደቡ ከተጀመረ ማጥቃት ሆነ መጠቃቱ ልትጠቀስ የምትችለው ኢትዮጵያ ነች። በጦርነቱ አዙሪት ሊያቆይ የሚችሉ ይህ ክፉ ልምድ አገርም ሆነ ቀጠናውም በእጅጉ የሚጎዳ ይሆናል። ኢትዮጵያ የኦጋደን የተፈጥሮ ጋዝን ወደ ውጭ መላክ እቅዷን በገንዘብ እጥረት ምክንያት ተሰረዘ ተብሏል። መንግስት ከኦጋደን ተፋሰስ የተፈጥሮ ጋዝ በጅቡቲ በኩል በቧንቧ መስመር ወደ ውጭ የመላክ እቅዷን የገንዘብ እጥረት ትግበራ መጓተቱን በመጥቀስ በይፋ ሰርዟል። በኢትዮጵያ ኢነርጂ አውቶሉክ 2025 የተረጋገጠው ይህ ስረዛ በሀገር ኢነርጂ ፖሊሲ ውስጥ ትልቅ ለውጥ የሚያሳይ ሲሆን ከውጭ የመላክ ፍላጎት ወደ ሀገር ውስጥ አጠቃቀም እየተሸጋገረ መሆኑን ያመላክታል ሲል ሪፖርት ጋዜጣ ዘግቧል። የኢትዮጵያ መንግስት በኦጋደን ክልል የታቀደው የተፈጥሮ ጋዝ ማውጣትና የተፈጥሮ ጋዝ ወደ ውጭ ለመላክ ወደ ጅቡቲ የሚዘረጋውን ቧንቧ መስመር ፕሮጀክት ሰርዟል ሲል ሪፖርቱ ይገልጻል። በውሃና ኢነርጂ ሚኒስቴር በኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ ኤሌክትሪክ ኃይል አገልግሎትና በነዳጅ ኢነርጂ ባለስልጣን በጋራ በተዘጋጀው የኢነርጂ አውንትሉክ ፕሮጀክት ፋይናንስ በማግኘት ረገድ ያሉ ችግሮችና የፕሮጀክቱ ትግበራ መዘግየት የመንግስት ፕሮጀክት መሰረዝ ውሳኔ እንዲደርስ አስተዋጽኦ ማበርከታቸውን ያስረዳሉ። 767 ኪሎ ሜትር የሚዘረጋውና በመጀመሪያው ዓመት 460 ፔትሮሊየም ጋዝ በማስተላለፍ ታስቦ የነበረ ይህም ከኢትዮጵያ አጠቃላይ የመጨረሻ ኢነርጂ ፍላጎት 25 በመቶ ጋር እኩል የሆነ የታቀደ የቧንቧ መስመር በፈረንጆቹ 2022 መጀመሪያ ላይ መሰረዙ ይታወሳል። ኦብነግ ሊቀመንበር አብዱረህማን ማሐዲን ከስልጣናቸው ተነሱ። የኦጋደን ብሔራዊ ነጻ አውጭ ግንባር ኦብነግ ባካሄደው መደበኛ ጉባኤ ሊቀመንበሩ የነበሩት አብዱረህማን ማሐዲን ከስልጣናቸው ተነስተዋል። ግንባሩ በአምስተኛ መደበኛ ጉባኤ አብዱረህማን ማሐዲን ምትክ አዲስ መሪ መርጣ ተብሎ ይጠበቃል። የኦብነግ ማዕከላዊ ኮሚቴ ሚያዝያ 1 ቀን 2017 ዓ.ም ባደረገው ስብሰባ የቀድሞ ግንባሩ ሊቀመንበር ከስልጣን በማገዱ በጊዜያዊነት አብዱልካሪም ሻህ ሙ ሁሴን ተጠባባቂ ሊቀመንበር አድርጎ መሰየሙ ይታወሳል። የትግራይ ጊዜ አስተዳደር ፕሬዝዳንት ያለ ፍቃድ ከትግራይ ክልል ውጭ ያሉ አመራሮች የደሞዝና ጥቅማጥቅም ክፍያ እንዲታገድ ትእዛዝ አስተላልፈዋል። የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሰኔ 19/2017 በጻፉት ደብዳቤ ከትግራይ ውጭ በተለያዩ ምክንያቶች ያለ ፍቃድ ከስራ ውጭ የሚገኙ ከቀድሞ የመንግስት ባለስልጣን ከሰኔ 1/2017 ዓ.ም ጀምሮ የደሞዝና ጥቅማጥቅም ክፍያ እንዲቆሙ ትእዛዝ ሰጥተዋል። ደሞዝና ጥቅማጥቅማቸው የታገደው አመራሮች ማን እንደሆኑ በግልጽ አልተነገረም። የመንግስታቱ ድርጅት በአማራ ክልል የረዳት ሰራተኛ መገደሏን ተከትሎ ድርጊቱን አወገዘ። የረዳት ድርጅት ሰራተኛው ከለላ እንዲሰጣቸው ጠይቋል። አማራ ክልል ሰሜን ወሎ ዞን አንጎት ወረዳ በመንግስት ኃይሎችና በአካባቢው የሚንቀሳቀሱ ታጣቂ መካከል ተከስቶ የነበረው ግጭት እየተካሄደ የነበረው የተኩስ ልውውጥ ከፍተኛ ሁኔታ ቆስላ የነበረች የእርዳታ ሰራተኛ ማህሌት ስጦታው አበራ መሞቷን አስታውቆ ድርጊቱን አውግዟል። የማስተባበሪያው ቢሮ ሰኔ 19 ቀን 2017 ባወጣው መግለጫ ማህሌት በተኩሱ ልውውጡ ጉዳት እንደደረሰባት በአካባቢ የእርዳታ እህል አቅርቦት የሚያስፈልጋቸው ሰው በተመለከተ መረጃ እያሰባስበችና በስራ በነበረበች ቦት ነው ተብሏል። ኃላፊዋ አቢቢቶ ወኔፎል ለተጎጁ ቤተሰቦችና ባልደረቦች ያስተላለፉት የሀዘን መግለጫ የተሰማኝ ጥልቅ ሐዘን የማስተላልፈው ለሟች ቤተሰብና በኢትዮጵያ ውስጥ ላሉ የሰብአዊ ሬዴት ሰራ ሰራተኞች ነው ሲሉ ገልጸዋል። ንጹሐና ለተቸገሩ ሰዎች እርዳታ ማቅረብ የሚጥሩ ሰራተኞች ከጉዳቱ ለመጠበቅ ሁሉም እርምጃ ሊወሰዱ ይገባል ብለዋል። የአሜሪካው ፕሬዝዳንት ትራምፕ ቲክቶክን ለመግዛት የሀብታም ሰዎች ቡድን አለ ሲሉ ተደመጡ። ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ ውስጥ የክልከላ ቀን የሚጠበቀው የቲክቶክ ቪዲዮ ማጋራት መተግበሪያ ብሔራዊ ደህንነት አደጋ ይጥላል በሚል ከመዘጋቱ በፊት ያለውን ስጋት ለመቅረፍ ገዥ አለ ተብለው ተቀምጠዋል። በፎክስ ኒውስ ቃለመጠይቅ ላይ ትራምፕ መተግበሪያውን በመግዛት ፍቃደኛ የሆኑ በጣም የሀብታም ሰዎች ቡድን እንዳላቸው ተናግረው ከሁለት ሳምንታት በኋላ ነግራቸዋለሁ ሲሉም አክለዋል። ሽያጩ ከቻይና መንግስት ይሁን ያስፈልገዋል። ነገር ግን ትራምፕ ለፎክስ እንደተናገሩት ፕሬዚዳንት ሺጂንፒንግ ያደርጉታል ብለን እንደሚያምኑ ተናግረዋል። ለዚህም ወር ትራምፕ የቲክቶክን ለአሜሪካ ባለሀብት ወይም ኩባንያ እንዲሸጥ የሚያስገድድ የህግ ተግባራዊ ከመሆኑ እንዲዘገይ ለሶስተኛ ጊዜ አራዝመዋል። በመጨረሻም ማራዘሚያው ከቲክቶክ ወላጅ ኩባንያ ባይት ዳንስ መተግበሪያ እስከ ሴፕቴምበር 17 ለመሸጥ ስምነት ላይ እንዲደርስ ይጠበቃል። ባለፈው ማዚያ ወር ቲክቶክን ለአንድ አሜሪካዊ ገዢ ለመሸጥ የተደረሰው ስምነት በትራምፕ ታሪፍ የተነሳ ከቻይና ጋር ግንኙነት በመፍጠር ድርድር ፈርሷል። አሁን ላይ ትራምፕ ገዣልኝ የሚሉት ከሶስት ወራት በፊት በነበረው ተመሳሳይ ኩባንያ ስለመሆኑ ግልጽ አይደለም። ዩናይትድ ስቴትስ ኮንግረስ የቲክቶክ ሽያጭ የሚያስገድድ ህግ ባለፈው አመታት በሚያዝያ ወር ያጸደቀ ሲሆን በህጉ ላይ ቲክቶክ ወይም ወላጅ ኩባንያ አሜሪካ የተጠቃሚዎች መረጃ ለቻይና መንግስት አሳልፎ ሊሰጥ ይችላል በሚል ስጋት መሆኑን በመጥቀስ ይህ ቲክቶክ ግን ውንጀላውን የሐሰት ሲሉ ውድቅ አድርጓል። ትራምፕ በመጀመሪያ ስልጣን ዘመናቸው ቲክቶክ አያስፈልገንም ሲሉ ተችተው ነበር። ነገር ግን በ2024 ምርጫቸው ለአሸናፊነት እንደ አንድ ምክንያት አድርጎ መመልከት ቲክቶክ በአሜሪካው ጥቅም እንዲ ይደግፋል። ህጉ በጥር 19 ተግባራዊ መሆኑ ነበረበት። ነገር ግን ትራምፕ አስፈጻሚ ትእዛዝ ስልጣናቸው በመጠቀም በተደጋጋሚም እንዳይተገበር አዘግይተውታል። ይሁን እንጂ የኮንግረሱ ህግ አውጮች በመቃወም ትችት አስከትሏል። ቲክቶክ የህግና የህግ መንግስታዊ ተቃውሟል። ነገር ግን በአሜሪካ ጠቅላይ ፍርድ ቤት ይግባይ ቢልም ጥያቄው ውድቅ ተደርጓል።